ሰላም፣ እንኳን ደህና መጣሽ። አመሰግናለሁ። የት ነው የምገኘው? ዛሬ ፕሪንሰስ ትሪትመንት ነው የመጣሽው። ፀጉር ቤት፣ ናል፣ ማኒኪዮ፣ ፔዲኪዮ፣ ፌሻል፣ ሁሉም የፈለግሽው አገልግሎት አለን። እስቲ ያሳይ ቤትሽ ልጎብኝ።

እዚህ ጋር ለምትሰጡት አገልግሎት ክፍያ ትጠይቃላችሁ? አንድ በፈርስት ኮፊ የምትጠጡት በነፃ ነው። ኤዲሽኖ ሰርቪስ ስትፈልጉ ኤክስትራ ኮስት አለው፣ ግን ለካስተመራችን ፈርስት ድሪንክ በነፃ ነው የምናደርግላችሁ። ቤተሽ በጣም ያምራል። ባለቤት ነሽ በጣም ደስ ይላል። በርቺ። አመሰግናለሁ። እዚህ ጋር ፀጉርም ስቴሽናችን ናቸው። ሁሉም ፕሮዳክት የምንጠቀማቸው ተላንድን ማስመጣቸው ሪጅኖ ፕሮዳክት ናቸው ለሁሉም ካስተመራችን ጥሩ ኳሊቲ እቃ መጠቀም ስለምንፈልግ ነው። በጣም እኛ ቤት ልዩ የሚያደርገን ኢቨን ፀጉር ስትሬትነሮችን ድራይ የምናደርገው በፀጉር ውስጥ ጤንነት ስለምንፈልግ ተላንድን ማመጣቸው፣ ዳይሰን የሚባሉ ናቸው። እዚህ ውስጥ ለምናስቀምጣቸው ይሄኛው ዳይሰን ሄር ድራይ ነው። እነዚህ ጥሩ የሚያደርጓቸው አይደለም። እዚህ ሀገር ብዙ ታየሽ ፀጉር ድራይ ሲያደርጉልሽ ዳሜጅ ያደርጋል እና ይሄኛው ግን ጥሩነቱ በሙቀትም በቀዝቃዛም የሆነ ሄር ድራይ ነው። ለፀጉሮች ዳሜጅ ሳያደርገው ብሎው ድራይ እናደርግልሻለን። ተፎን የተሻለ ነው፣ ተፎን የተሻለ ማለት ነው። አንዳንድ ሰው ካስክ የሚገባው ፀጉሬን አይጎዳ ብሎ ስለሆነ፣ እኛ ደግሞ ቾኮሌሽ ተሆነም በዚህ ድራይ እናደርግልሻለን። ልጆችስ በዚህ የሚጠቀማል? ለሁሉም ሰው ለሁሉም ይሆናል። ቴምፐቸር ሬጊሌትድ ስለሆነ ፀጉርሽን ዳሜጅ እናያደርግ እነዚህ በጣም በስት የሚባሉ ጋጀት ነው ያሉን። እነዚህ ደግሞ አንድ አይነት ላይክ እንደሱ ሆነው፣ ይሄ ደግሞ ዳይሰን ኤር አፕ ነው የሚባለው። እነዚህ ጥሩ የሚያደርጋቸው ላይክ ብሎ አውት የሚባል ስታይል አለ። ፀጉርሽን በድራይ ተደርጎ እነ ናራ ብሎ ድራይ ሆኖ ግን በጣም ቆንጆ የሚያደርጉ ነው። በዚህ ነው እኛ የምናደርገው እና በጣም ቆንጆ ጋጀትሶች ነው እዚህም የምንጠቀመው። ኢትዮጵያ የሌለ ነገር ማለት ነው፣ እኛ ብቻ ነን ያለ። እንደ ጊዜው ብዙ ቤት አይቻለው የላቸውም። ቤታችሁ ላይ የተለያዩ ትሪትመንቶች ከውጭ እንደምታስመጪ ይነግረሽኛል። እናንተስ በተፈጥሮአዊ መንገድ የምታዘጋጁት አለ? አለን ናቹራል ፕሮቲን ትሪትመንቶች አሉን ያሉን ካስት ኦይል አንድ ይል በዲንት ታይስ ኦይል ሆነው አካዶር ፍላክሲድ የተጠቀመን ተቀላቅሎ አዘጋጅተን በስቲን ተደርጎ ፀጉሮች እናዘጋጃለንየፀጉሩን ታይ በምን ተለያላችው? አሁን እነፈላጎት ነው የምናረገው አንቺመተሽ ሃይድራሽን ተፈለግ ፀጉሮሽ ቢ ዳጅ ተሆነ ረክመድ ልናደርግለሽ እንችላለን። ወይም ልናስተካከል አጃስት እናደርጓለን። እካስቶመር ታ እነፈለጎት ማለት ነው እና እሱ እዚ ያለን እኛ ግን የተለየ ፕሮቫይድ የምናደርገው እዚ ጋር ብንሄድ እኛ ቤት በጣም ልዩ የሚያደርገን ደግሞ እኛ በኦሎፕላክስ የሚባሉ ሻምፑና ኮንዲሽነር ፀጉርሽን ለቦንዱ ጥሩ የሚሆን ብለን አዘጋጅተናል፣ እናስመጣለን። እነዚህ ተላንድን እናመጣቸው ፀጉር ቀለምታለች ታለሽ ደግሞ በብሎንድ ኢንሃንስ ተርኒን ሻምፑ በፕሮፌሽነሊ ትሬንድ በስታፋችን እንጠቀማለን። እነዚህ በጣም ለካለ ፀጉር ጥሩ ብለን ያስመጣ ናቸው ነው። ሌላ ደግሞ እዚህ ጋር አሁን ቅድሜ ምን አይነት ትሪትመንቶች አሉ ብለሽና አንዳንድ ፀጉር ፍሪዙ በጣም ፍሪዚ ሄር ለሆነ አይነት ፀጉር በቴክስቸር ሪሊስ አምጥተናል። ኢትዮጵያ ውስጥ አልተለመደም። እነዚህ ትሪትመንታችን ለፀጉር ለከሪ ፀጉር ላላቸው ሆነው ሪላክስ ሳይሆን በአሚኖ አሲድ የሚጠቀም ኬሚኮ ሆነው በስትሬትኒንግ ተደርጎ ትሪትመንቱ አለን እና ፀጉርሽን ታጠሹ በኋላ እንደ ሪላክሰር ስትሬት አያደርግልሽም። መልሶ ወደ ራሱ ከርል ፓተርን ይመልሰዋል። ግን ፍርዙን ናቹራል ፍርዙን ይቀንስልሽ እና በጣም ታይት ከርሊ ሄርታለች ደግሞ ትንሽ ያደርገዋል እና ለፀጉር አይጎዳም እና እነዚህም ተላንድንም እናስመጣቸው በጣም ቆንጆ በጣም ብዙ ልዩ የሆኑ ነገሮችን እያየን ነው። እንቀጥል። እዛ ጋር ካስቆችን ካስኮችን አሉ። በጣም ተመችቶሽ ሪላክስ አድርገሽ በጣም ካስኩ ሰው ስለሚቆይ ሪላክስ አድርገሽ እንጆይ አድርገሽ ስራም እየሰራሽ ቢሆንም እዚህ ጋር ደግሞ ፕሪንስ ቼምበራችን የሚባለው ቤቱን አወቅሽው፣ ፕሪንሰስ ትሪትመንት ነው። አንዳንድ ወንዶች ፀጉር ያላቸው እዚህ መሰራት የሚፈልጉ አሉ፣ እና ለነሱ ትንሽ ፕራይቬት ኤሪያ አድርገን የሰራንላቸው ኤሪያ ነው። ወንዶች ምን መጠቀም ይችላሉ? ብዙ ወንዶች ድሬድ ሎክስ ያላቸው፣ ዌይቭ፣ ትዊስት ምናምን፣ ፍሪዝ ነገር እሱም ሁሉም አለን፣ የሚሰሩ ጎበዝ ልጆች አሉ። እዚህ ጋር ፔዲኪዮ ስቴሽናችን ነው እናየሽ፣ በጣም ነው የሚያምረው፣ በጣም ይመቻል። አንቺ ሪላክስ አድርገሽ እዚህ ጋር ቁጭ ብለሽ ሻይ ቡና እያረግሽ ዋይንም ተፈለግሽ እየጠጣሽ እዚህ ጋር ፔዲኪር እናደርጋለን። ኖሞ ፔዲኪር ያለን፣ ስፔሻል ፔዲኪር ያለን እዚህ ጋር በጥሩ ስታንደርድ አድርገን ምን ሰራቸው ስራዎች ናቸው፣ በጣም አሪፍ ወንዶች መጠቀም ይችላሉ። ፔዲኪዩር ወንዶች ተፈለጉ አለን መጠቀም ይችላሉ። ወንዶች እዚ ጋር ደግሞ ዋንስ አፖን ግላም የሚባለው ኤሪያችን ነው። ፊልሙን ኪፕ አድርገን የሮያልቲ ፊልም የምንሆን ፈልግ የነበረ እንደ ላግሪ ቫይ ብንሆንልኝ ስለፈለኩኝ ነው። ሜካፕ አሁን ብራይድሎች ሲመጡ ትንሽ ፕራይቬት ኤሪያ ሆኖላቸው ተሚዚዎቸው ጋር ኢንጆይ እያደረጉ እንደ ስፔሻል ፓኬጅ እናዘጋጅላቸዋለን ፀጉራቸውን እግራቸውን እያደረግን ሙሉ ቤቱን ለነሱ መዝጋት እንችላለን፣ እና ካስተም እያደረግን ለካስተመር ፍላጎት ነው። ሜንፎክሴ ካስተመሮች ደስ ብሏቸው እንጆይ አድርገው ቤቱን ሪላክስ አድርገው እኒወጥ ነው መፈልጋ። በምን አይነት የከፋፈል ሁኔታ ነው ለነሱ ቤቱን ስትዘጉ? ፓኬጁ ይለያያል በሰው በሰው፣ እና እነ ኤክስትራ አዶን እነፈለጉ ነው አንዳንድ ሙሽሮች ብዙ ተሆኑ ፋምሊያቸው የሚመጡ ተሆኑ በቃ ይለያያል። መነሻችን በሜካፕ ስምንት ሺህ ብር ነው። አይ ቲንክ ለአገሩ በጣም ፌር ፕራይስ ነው። እዚህ ያለው ቤቱም ላግዥሪም ቢሆንም በፌር ፕራይስ እንዲሆን ብለን የምናስበው ዋጋዎች ናቸው እነዚህ እና እዚህ ጋር ሜካፓችን ስቴሽን ነው። አንቺ ቤት ላይ ሰው ለመምጣት ከፈለገ ቡክ ማድረግ አለበት ቀድሞ? አዎ ይችላሉ። ለምንድን ነው መሰለሽ ካስተመሮቻችን ለካስተመር ኤክስፔሪንስ ነው እኔ የምፈልገው እና ተቀምጠው ረጅም ሰዓት ስለማልፈልግ ነውና፣ ቡኪንግ ኦንላይንም አለን ዌብሳይታችን ላይ በአፕም ቡክ ማድረግ ይችላሉ። ሌላ ደግሞ ዊክንም ካስተመሮች ታለው ሰዓት አለ እንነግራቸዋለን፣ ኦነስት ሆነን ዌቲንግ ታይሙ ስንት ሰዓት እንደሚፈጅባቸው ሞር ኤክስፒሪየንስ ነው የፈለገው። አዎ ምክንያቱም አሰልቺ ነው አይደል? ፀጉር ቤት ላይ የምባለው ሰዓት ብዙ ነው ረጅም ነው። ለዚህ ነው እና እኛ ኦኔስት ሆነን በፕሮፌሽናል መንገድ በኢትዮጵያ ያልተለመደው ሙቭ ማድረግ የምንፈልገው። እዚህ ጋር ፀጉር መታጠቢያ ኤሪያችን ነው በጣም ነው የሚመቹት ፀጉርሽን ተደግፈሽ ስትታጠቢ። ቅድሜ ሳየዋችሁ ሻምፑና ክንዲሽን አይናቷል የራስሽን ማምጣት ተፈለግሽ ትችላለሽ። እሱ ትንሽ ኤክስትራ ኮስት ስላለው እና እዚህ ጋ ሪላክስ አድርገሽ እንድትታጠቢ በጣም ደስ ይላል። ምን ያህል ነው እናንተ ቤት የፀጉር ስራ ዋጋ? ፀጉርሽን መሰራት ተፈለግሽ ስፌት አንድ ሺህ አምስት መቶ ብር ነው። በራሴ በናቸው ካስት ምናምን ገብተሽ በብሎ ድራይ በስታይል ተደርጎ ደግሞ ሰባት መቶ ምሳ ግሉ ምናምን ስታጠብቃላችሁ። ማኒር ሂን ሄር ማይክሮ ቴፕን ኤክስቴንሽንስ ላይ ዊቭ ላይ ወፍት ሁሉም ኤክስቴንሽን አለን። ለጊዜው አናደርገው ላይስ አናደረገ ግን እንጀምራለን በቅርብ ጊዜ። ቤት በጣም ነው የሚያምረው። ቆንጆ ነው። ደረጃውን የጠበቅ አድርገች ነው የከፈትሽው። ለዚህ ቤት የሚመጥን ምን አይነት ባለሙያ ነው ያለሽ? በጣም ኤክስፒሪየንስ ያላቸው ባለሙያዎች ነው ያሉን። ኢንትርቪው ስናደርግ ቼክ አድርገን በትክክል ኤክስፒሪየንስ የት እንደሰሩ አውቀን ደግሞ እኔም ትሬን እያደረኩኝ ነው ስታፎቹን። በስታንደርዳቸውን ኪፕ አድርገው ፕሮፌሽናሊዝም፣ አፕኪፕን፣ ሃይጂን ሁሉም ነገር በጥሩ ሌቭል ሆነው እቤቱን ሌቭል የሚሆኑ ስለምፈልግ በሱ ስታንደርድ ነው እኛ ሀየር የምናደርገው። እና እየጨምር ነው ሰው ገና በሁለት ሳምንታችን ስለሆነ ሰው ሞር ይኖረናል ወደፊት። በጣም ቆንጆ ነው የሁለት ሳምንት ቤት አይመስል። በርቺ አብዬ። በተረፈ ማስተላለፍ የምትፈልጊው ይሄ ቀረ የምትዩ ከዚሁ ጋር ደግሞ አያይዘሽ ዌብሳይትሽን ቡክ ማድረግ ለፈለገ ሰው ያን ማግኘት። ተፈለጋችሁ በፕሪንሴስ ትሪትመንት አዲስ ኢንስታግራም ላይ ታገኛላችሁ። ቲክቶክ ላይ ፕሪንሴስ ትሪትመንት ታገኛላችሁ። ዌብሳይታችን ፒስ ቢዩቲ ዶ ኮም ላይ ታገኘናላችሁ። እኛ ጋር መምጣት ተፈለጋችሁ ፕሪንሰስ ትሪትመንት ላይ በጥሩ ሁኔታ ልካፍተር እናደርጋችኋለን። እዚያ ጋር ያልተለመዱ ነገሮች አስተካክለን መጥተናል እና እኛን ለማግኘት 0989 22 27 ሰባት ሰባት ብትደውሉ እኛን ታገኘናላችሁ። እናመሰግናለን። ፕሪንሰስ ትሪትመንት ነን።